የእምነት ማጥበቂያ ኪዳን ካላሰረው ቃል ማለት ምንድን ነው ብለሽ የጠየቅሽኝ አንቺ ውስጠ ወይራ አንቺ ወደ ቀኔ አንቺ ልበ መልካም ወርቅና ሰምሽ ለይቼ ሳላውቀው ከአገርሽ አልወጣም። ኧረ ምን ፊት ብቻ ኧረ ምን ፊት ብቻ ደግሞ የምን ፍትፍት የእምነትሽ ጥግ ነው ልብ የሚከተክት። ደንቢያ ተላከኝ፣ ወገራ ታዘዘኝ፣ አርማጮ ግድም ቋራምሽ በለኝ፣ ለሊቅህ ንገር፣ ከሀሳብ አድረኝ። አረባባ ታጠቅ በቆሮ አንበሳ የብርባክስ አዝማሪ መሰንቆን አንሳ። አዘነ ጨከነ ዝም አለኝ በለሳ ልክ እንዳያቶችሽ እንደ ነገሥታቱ ሀገርም ፍለጋ በጎ የሚጀምር ቦታ ያገኙ ዘንድ በራዕይ ተመርቶ ዋህዱ እንዳሉቱ የቅኔሽን መፍቻ አንድ ቃል ንገሪኝ እስኪ ባርባራቱ ገና ከከተራው ከጥምቀቱ ቀድሞ ሺ ጥቁር እንግዳሽ ውበትሽን ታድሞ በምጥን ፈገግታ ባርሞ ታዝበሽ በኩራት እርምጃ የሄድሹ አቋርጠሽ ዱካሽ ባረፈበት ቅደምታ ኖራልሽ። አረብ አባጃሌው አረብ አባጃሌው ጃንተከል ተላከኝ፣ ወገራ ወልቃይት ስማዳሽ በለኝ፣ ደልጊ አድርቀይ ዛሬ ማለው በለኝ።